እንኳን አደረሳችሁ ዛሬ አዳብና አዳብና ፌስቲቫል በአዲስ አበባ እየተከበረ ይገኛልና ስለ አከባበሩና ስለ ቦታው ስለ አከባበሩ ስለ ባህሉ እስቲ አንዳንድ ነገሮች ያው እንግዲህ ዛሬ እንዳየ ነው አዳብና በአዲስ አበባ ወዳጅነት ፓርክ በደማቅ ሁኔታ የመንግስት አካላት ፌዴራል ቱሪዝም፣ እስከ ወረዳ ድረስ ባሉ መንግስት ባለስልጣናት፣ እንደዚሁም ብዙ ሌሎች የክብር እንግዶች በተገኙበት ብዙ ታዳሚያን በተገኙበት በደምቀት ተከብሯል። ይህ በዓል እንግዲህ ከሀገር ቤት ተነስቶ ወደዚህ ደረጃ ላይ ደርሷል። በአሁኑ ሰዓት እጅግ በጣም ደስ በሚል ሁኔታ አዳብና ዘንድሮ በሀገር አቀፍ ደረጃ የማስታወቅ ስራ ጀምረናል። በሚቀጥለው ደግሞ ወደ ከፍ ወዳለ ደረጃ ለማድረስ እንግዲህ እንሰራለን ብለን እናስባለን። እሺ፣ እናመሰግናለን። እና አዳብና በዩኔስኮ የማስመዝገብ የባህል ቅርስነት ለማስመዝገብ ምን ያህል እየሰራችሁ ነው? አዳብናን በዩኔስኮ ደረጃ ለማስመዝገብ መጀመሪያ ቱባ የአዳብና ፌስቲቫል ወይም ቱባ የአዳብና ጨዋታ በትክክል መመዝገብ እና መታወቅ፣ ሪከርድ መደረግ፣ መጠናት አለበት እና ያንን ለማድረግ ለማስተዋወቅና ይሄ እንዲደረግ በሀገር አቀፍ ደረጃ ለሚመለከታቸው የመንግስት ተቋማት ለማሳወቅና እንትን ለማድረግ ዛሬ ያንን ታሳቢ ያደረገ ዝግጅት እናደርግ ነው። ስለዚህ አንዱን በዩኔስኮ ለማስመዝገብ የምናደርገው ጥረት ይሄ ነው ማለት ነው። ባህሉን በአገር ደረጃ መንግስት እውቅና እንዲሰጠው፣ መንግስት ጥናት እንዲያደርግበት እና እንደ አንድ የኢትዮጵያ ባህልና እሴት እንዲይዘው የማድረግ ስራ ነው እየሰራ ነው ያለ ነው። በአሁን ሰዓት በዓሉ ላይ ብዙ ትኩረት ተደርጎ ጥናት እየተደረገ ነው። በሁል ዩኒቨርሲቲ ጥናት እየተደረገ ነው። እንደዚሁም በአዲሻ ዩኒቨርሲቲ ጥናት እየተደረገ ነው። ስለዚህ እነዚህ ጥናቶች ተሰብስበው ሰፊ ውይይት በማድረግ ወደ ፌዴራል የባህልና ቱሪዝም እንደዚሁም ቅርስ ጥበቃ ተቋማት በማስመዝገብ እነሱ ደግሞ በሀገር አቀፍ ደረጃ እንዲታወቅና በዓለም አቀፍ ደረጃ ደግሞ በዩኔስኮ እንዲመዘገብ ጥረት ይደረጋል ማለት ነው። ስለዚህ ይህን በማድረግ ላይ ነን። ወደፊት በዓሉ ከፍ እያደረግነው እንሄዳለን ብለን እናስባለን። እሺ፣ እናመሰግናለን። ቆይታ ያደረጉት ከኬር ሚዲያ ጋር ነበረ። ስለ አብሮነቱ እናመሰግናለን። ስለሰጡን አስተያየት እናመሰግናለን።